ይ የኔ እናት ዌልካም። አንድ ለዜሮ እየመራች ነው። ኤቭሪባዲ ናሸንፋ ደብል ታፓርጉ አስጨፍራታለሁ። አስነስቼ አማርኛ ከፍታ ኦሮምኛ እንድጨፍር ነው ማድረጋት። ለየት ያለ እስታይል ነው የምመጣባት በአዲስ ስታይል ነው መምጣት ያለገ ጋይስ ለትስ ጎ ደብል ለምን አብራችሁ አንድ ነጠላ አሰሩ? ምን ተረጋጊ እያልን ነው የምንሰራው፣ ሰራ ሌትስ ጎ ዳብል ጋይስ፣ ዳብል ነው ጋይስ፣ ከሙ እያንዳንዱ ጊፍት ደብል ነው። ተረጋጊ ጋጋ እያልን ነው የምንዘፍነው። ምን ሆናችሁ ነው? እኔ ልዳረቅ እንደ ከዴዚ ጋር ጋይስ ከሙ፣ ሌትስ ጎ ዳብል ነው ጋይስ፣ ሌትስ ጎ ዳብል ነው እሺ፣ ደብል ታፕ አድርጉ ስሚ ዴዚ አዲስ ሙዚቃ ዘፈን አልሰራሽም? ዘፈን አቆምሽ በቃ? ኖ። አንድ ቀን አንድ ቀን አለ ልጅ እንደ ሙዚቃ ትውጃለሽ አይደል? ሙዚቃ የምትውጂ ከሆነ ለምንድን ነው ይሄን ያህል ጋፕ? እኮ አያስፈልግም። ቢያንስ በዓመት አንድ ሙዚቃ መልቀቅ አለብሽ። maybe any Zephan, የአንቺ ላይቭ ላይ ለምን ትዘፍኛለሽ? አሸጮም እንዴ? ለኢንተርቴንመንት ዘፍነሽ ክሊፕ ምናምን አሰሪም እዚሁ አሜሪካ ምናምን ኒውዮርክ ምናምን ትራቨል ምናምን እያደረግሽ እዛው ክሊፑን አቀርጭም እንዴ? ማን ትፈልጊያለሽ? ያለሽ አርጊ፣ እያልኩሽ እኮ ነው። ትእዛዝ እየሰጠች እኮ ነው። አበባ ሁለት አበባ። አዎ ፈልጋለሁ። አሜን ሁለት አበባ ጋይስ ከሞን መድኒ ቱ ፍለወር ሌስ አበባ መታተች ሁሉ ለሰው ጋይስ

ማይ ቢሪፉል ሲስተር ብላ ጅንጀና ብላ ልትውጪ ነው። አሁን ማይ ቢሪፉል ሲስተር ብልሽ ልትውጪ ነው። ስምንት ሰዓት፣ ዛሬ ስምንት ሰዓት። ነፍሴ ነፍስ ተጨነቀ እኮ ከዚህ ተሽጋጋዮች ትግረኛውን ምንኛ እንደምታደርገው አላውቅም። ምዘፍ ነው ትግረኛ ይሁን አማርኛ አላውቅም። የሆነ ሰዓት ስምንት ሳቆንኩ ትላለች፣ የሆነ ሰዓት ትላለች። አሁን ነው ምን እያደረገች እንደውም ማንም ልኮ አይነካሽም። ናርዲም ትበ ብር ልኮ እንትን የሚያደርገኝ ማንም አይነካሽም። ውጪ ደግሞ ውጪ ውጪ በቃ ደከመሽ አይደል፣ አንቺ መተኛት አለብሽ። እረፍት አድርጊ። አረ አሁን ፎንቲ ናፈቀኝ።

ሌላ ጨምሪልኝ። አንድ ጨፍር። አረ እኔ አልጨፍርም። እኔ በዚህ እድሜ ትልቅ ነኝ፣ ትልቅ ሰውዬ ነኝ። እንዴት ነው ምን አይነት ሰይ ልጨፍርሽ? ችግር የለም ጭፈራ ጋይስ

ቤዚ፣ ዬ ቆይ አንድ ፈረንጅ አለ። እሱን አስገባለችሽ አለው። ከእሱ ጋር ትጫወታላ ለምን ኖ ዩ ፕሌይ ዊዝ ፈረንጅ ለምን ለምን ማለት እኔ ላይ ነው የምፈነጨው እንዴ? ፈረንጅ አለ እሱ ላይ ፈንጭ ስ እኮ ፈረንጅ ላስገባ፣ ቀለል ያለ ፈረንጅ ለምን አፕዴት አታሪ አንድ ስቴፕ አፕዴት ይሁን። ገብሻል? ላይ ኢንተርናሽናል ሁኝ፣ ኢንተርናሽናል ጌመር ሁኝ። ፋሚሊ አለሻ። በቃ ፈረንጅ ላስገባ፣ ሀሊልን ላስገባውና "ምን አገባህ"? ዲስርስፔክት እያደረግሽ ነው። አይ ንገሪኝ። ቆይ ቆይ ቆይ አንዴ። ኖ ኖ ዲስርስፔክት እያደረገች ነው ወይስ ምን አገባህ ነው ያለችው? ፈረንጅ ይግባና ነገሮችን አብዴት በሆነ መንገድ አብዴት እናድርገው። አብዴት እንውነኛ በሾች ነው እያልኩሽ ያለሁት እንደግ ባልኩ አብረን እንለወጥ ባልኩ አብረን ይለፍልን ባልኩ እናገባኝ እንዴ፣ አንድ ስቴፕ እንሻሻል ተረጋጋ እንዳልሽ ኖ አፕዴት እንደ አፕዴት። ኦኬ ኦኬ። አንድ ፈረንጅ አስገባለሁ ማለት ያው እሺ ያበደ ፈረንጅ በቃ ከዚህ ፈረንጅ ጋር እንፍጣፍጥ።